ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እለቱ የዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደምጅ ጀምረናል። በቅድሚያ ማርሲራዎች አሰማችኋለሁ። አብራችሁ ይቆዩም። በአማራ ክልል የፋኖ ኃይሎች ያወጁ ዘመቻ አንድነት ተከትሎ ዛሬም በተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ያስተመዘገበባቸው ውጊያዎች መቀጠላቸው ታውቋል። ክልሉ በተከፈተው ጦርነት በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ ውጭ ሲደረጉ በሺዎች የሚቆጠሩ ትምህርት ቤቶችም ስራቸውን አቁመዋል ሲል ተቋሙም አስታውቋል። በሌላ በኩል አገዛዝ በኦሮሚያ ክልል በዘመቻ ጃል ሾዴ በሚል የተሰየመ ከባድ ውጊያ ገጥሞታል ተብሏል። የኦሮሞ ነጻነት ጦርም ይህን በተመለከተ በተለያዩ አካባቢዎች ውጊያዎች እየተካሄዱ ነው አስታውቋል። በዝርዝር ነው ያለን። ህወት ከሌተራል ጀነራል ታደሰ ወረደ ጋር በጋራ እንደሚሰራ አስታውቋል። አዲሱ ፕሬዝዳንት ሌተራል ጀነራል ታደሰ ወርደ ነባሩ ያቶ ጌታቸው ወርደ አካቢኒ ለመጀመሪያ ጊዜ ሰበሰቡ ሲሆን አብይ አመት ደግሞ ጌታቸው ወርዳን አማካሪ ሚኒስትር አርጎሹማል ቅድመ ሰላም ሚኒስትር ዴታ አቶ ታዬ ደንዳ ባቶ ጌታቸው ሹመት ትክክለኛነት አሁን ላይ ያላቸውን አስተያየት አጋርቷል። በዚህም ላይ ዝርዝር አዘጋጅተናል። በማህበራዊ ሚዲያ የሚሰራጩ ግጭት ቀስቃሽ ይዘቶች በኢትዮጵያና በኤርትራ መካከል ያለውን ውጥረት እያባባሱ ናቸው ሲላን ተቋም አስጠነቀቀ። ተቋሙ ጦርነት ለመቀስቀስ የሚሰሩ ስራዎች በዝተዋል ያለ ሲሆን፣ ይህም ደግሞ በሁለቱ ሀገራት ዜጎች በኩል በአሁኑ ሰዓት በማህበራዊ ሚዲያ እየተስተዋለ ነው ብሏን። በዚህም ላይ ተጨማሪ አለን። ፊሊስጤም በሰኔ ወር ፈረንሳይ ለፊሊስጤም መንግስት እውቅና ለመስጠት ማቀዷን በደስታ አቀብለዋሉ ብላለች። ፊሊስጤም ከአውሮፓ ሀገራት የምታገኘውን የሀገርነት እውቅና እስራኤልን ለመከላከል ትጠቀምበታለች ተብሎ ታቅዷል። በዚህም ላይ ተጨማሪ ያለን። የአሜሪካና የቻይና የኢኮኖሚ ጦርነት ለዓለም የኢኮኖሚ ስጋት እንደቅኗል። ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ጣሪፍ መጣሏ አሁንም አለምን እያነጋገረ ይገኛል። ቻይና ከዚህ ከአሜሪካ በሚገቡ ምርቶች ላይ የ84 ፐርሰንት ታሪፍ ጥላ የነበረ ሲሆን ዛሬ ደግሞ ሌላ ተጨማሪ ታሪፍ ጥላለች የተባለው። በዚህም ላይ ተጨማሪ አለን። ተመልካቾቻችን ኢትዮ ኒውስ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝሩ አልፋለሁ። በአማራ ክልል የፋኖ ኃይሎች ያወጅ ዘመቻ አንድነትን ተከትሎ ዛሬም በተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች ቀጥለዋል። በክሉ በተከፈተው ጦርነት በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ ውጭ ሲደረጉ በሺዎች የሚቆጠሩ ትምህርት ቤቶችም ስራቸውን አቁመዋል ወድመዋልም ተብሏል። በጎንደር ቀጠና ቋራ፣ በለሳና ጉና አካባቢዎች ለተከታታይ ቀናት ከባድ ውጊያ በአገዛዝ ጦርና ፋኖ ያሎች መካከል እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ሌቴዮኒስ ተናግረዋል። በደቡብ ጎንደር ዞን ጉና ቀጠና በተለይም ጋይንት ወለላ ባር አካባቢ ከትላንት የቀጠለ ውጊያ እየተደረገ መሆኑም ታውቋል። የአገዛዝ ጦር ከጉና በጌምድር ወረዳ ክምር ድንጋይ ከተማ ከጋይንት ንፋ ኳስ መውጫና ከስማዳ ወገዳ ጦር በማንቀሳቀስ ወደ ወለላ ባህር ውጊያ የክፍተ የቆየ ሲሆን ዛሬ የሚፋኑ ኃይሎች ወደ አካባቢው ከተንቀሳቀሱ የአገዛዝ ጦር ጋር የፊት ለፊትና የደፍጣ ውጊያ ማድረጋቸው የተነገረው። በተመሳሳይ በምዕራብ ጎንደር ዞን ቋራ ቀጠና ዛሬም ለተከታታይ አምስተኛ ቀን ውጊያ መቀስቀሱም የአካባቢ የፋኖ መረጃ ምንጮች ተናግረዋል። በሙር አዲስ ዓለም አባይ ዳርና ሌሎች አካባቢዎች ከተከታታይ ቀናት ውጊያ እያስተናገዱ የሚገኙ የቋራ አካባቢዎች ናቸው ተብለዋል። የአማራ ፋኖ አንድነት በጎንደር በበኩሉ 24 ተኛ ቀኑ በያዘውም ዘመቻ አንድነት ለተከታታይ ቀናት ውጊያ ሲደረግባቸው የነበሩ የቋራ አካባቢዎች ጠላትን በመደ ምሰስ ከተሞችን መልሶ መቆጣጠር ተችሏል ሲል አስታውቋል። በዚህም ከፓዊና ሱዳን ጠርፋማ ቀጠናዎች በመነቃነቅ የቋራ ቁልፍ የፋኖ ይዞታዎችን ለመውረር ከፍተኛ ቁጥር የነበረው የአገዛዝ ጦር ለተከታታይ ቀናት አባይ ዳር፣ ሰላም አርጊና አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ከፍተኛ ኪሳራ አርሶበታል ብሏል። በወታደራዊ ሜዳ ኪሳራ ያረሰበት የአገዛዝ ጦር ዘጠኝ ንጹሃንም በግፍ መግደሉንም የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በአካባቢው የንጹ መሪያ ቤቶች ጥቅ አቃጥሏ ንብረቶችንም ዘርፏል ሲል የአማራ ፋኖ አንድነት በጎንደርም ወንጅሏል። በቀጠናው ዛሬም ቀዝቀዝና በሙር አካባቢዎች ውጊያ እየተደረገ መሆኑን የኢትዮኒውስ የመረጃ ምንጮችም ተናግረዋል። በቋራ አጎራባች የጎጃም ጃዊ ቀጠና የተጠናከረ ወታደራዊ ስምሪት እንደሚታይ ኢትዮኒውስ ከነዋሪዎቿ ማረጋገጥ ችላለች። በዚሁ በጃዊ ወረዳ አክሲዮን የተባለ አካባቢም ውጊያ እየተደረገ ነው ሲሉ ነዋሪዎች ጨምረው ነግረውናል። በዚህ ጎጃም ቀጠና ዛሬ ቡሬ ከተማ ዙሪያ በተሽከርካሪ ቅኝት ያደርጉ በነበሩ የአድማ ብተና ፖሊስ አባላት ላይ የፋኑ ኃይሎች ፈጸሙት የደፍጣ ጥቃት። አዛዡን ጨምሮ በርካቶች መገደላቸውም ታውቋል። ጥቃቱ ከባድ ጉዳት ያረሰን እንደነበረ የሚገልጹት የፋኑ የፋኖ የመረጃ ምንጮች ከሰብአዊ ጉዳት ባሻገር በርካታ ያገዛዙ የጦር መሳሪያ በፋኖ ኃይሎች ስለመወሰዱም ተናግረዋል። በተመሳሳይ በትላንትናው ዕለት ከቲሊ ሰከላ መስመር አሽፋ መገንጠያ አካባቢ ከ30 በላይ ያገዛዙ ወታደሮች የተገደሉበት ውጊያ መደረጉም ተሰምቷል። በዚህ ውጊያ የቡድን መሳሪያዎችን ጨምሮ በርካታ የጦር መሳሪያዎች ተማርከዋል ሲል ነው የአማራ ፋኖ በጎጃም ያስታወቀው። በትላንትናው ዕለት በምስራቅ ጎጃም ዞን ስናን ወረዳ ረቡዕ ገበያ የደማን መገንጣያ የፊት ለፊት ውጊያናም የደፍታ ጥቃቶች እንደነበሩ መዘገባችን የሚታወስ ሲሆን በውጊያው የወረዳ ብልጽግናና የጸጥታ ቢሮ ኃላፊ አቶ ሸጋዊ ዘንጋው ሲገደሉም የፓርቲ ጽሕፈት ቤት ኃላፊ አቶ ባወቀ ሞላና ሌሎች ኃላፊዎች ደግሞ መቁሰላቸው ታውቋል። በረቡዕ ገበያና የደማን መገንጣያ አካባቢ የፋኑ ኃይሎች በከፈቱት ጥቃት በአጠቃላይም ከ30 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የአካባቢ መረጃ ምንጮች የተናገሩት። በተያያዘም የአብይ አገዛዝ በአማራ ላይ ከከፈተው ጦርነት ጋር በተያያዘም በሚሊዮን የሚ የሚቆጠሩ ህጻናት ከትምህርት ገበታ ውጪ ሲሆኑም በሺዎች የሚቆጠሩ ትምህርት ቤቶች ደግሞ ስራቸውን አቁመዋል ሲል የአማራ ማህበር በአሜሪካ አስታውቋል። ማህበሩ በጦርነት ውስጥ በሚገኘው አማራ ክልል ያለውን የትምህርት ሁኔታ በተመለከተ ልዩ የምርመራ ሪፖርት ማዘጋጀቱ የታወቀ ሲሆን ሪፖርቱ ጦርነትና የፖለቲካ ሁከት በትምህርት አሰጣጥ ላይ በትኛውም አካባቢ መሰረተ ልማቶች ላይ ያሳድረው ተጽዕኖ አጠቃላይ እይታ ይዳስሳል ተብሏል። በዚህም በአማራ ላይ በተከፈተው ጦርነት ምክንያት 4.4 ሚሊዮን የሚገመቱ ተማሪዎች ወደ 60 በመቶ የሚሆኑ ከትምህርት ገበታ ውጭ ሲሆኑም ከ6ሺ በላይ የሚበልጡ ትምህርት ቤቶች ዳይ ደግሞ ጉዳት ደርሷል ብሏል። በሌላ በኩል አገዛዙ በኦሮሚያ ክልል የተለያዩ አካባቢዎች ዘመቻ ጃል ሾዴ በሚል የተሰየመ ከባድ ውጊያ እንደከፈተበት ታውቋል። በቅርቡ የኦሮሞ ነጻነት ጦር ከፍተኛ አመራር የነበረና ጦሩን በታንዛኒያ ከአገዛዙ ጋር ተጀምሮ በነበረው ድርድር ላይ ተሳታፊ ነበር ያለውን ጃል ሾዴ የተባለ አመራር ገደልኩ ሲል ማሳወቁ የሚታወስ ሲሆን ከሰሞኑ በተለያዩ አካባቢዎች በተለይም በወለጋ ዞን በዚሁ አመራር ስም የተሰየመ ዘመቻ በነጻነት ጦሩ ታውጇል ተብሏል። የኦሮሞ ነጻነት ጦር በሁሉም የወለጋ ዞኖች በምዕራብ ሸዋና በ የሰላሌ ቀጠና የአገዛዙ ጦር ላይ ከባድ ውጊያ መክፈቱን የኢትዮኒስ የመረጃ ምንጮች ተናግረዋል። በሁለጋ ሞሮ እንዲሁም ጊዳና አያና፣ ቱሉ ጋና ና እንዲሁም በሌሎች አካባቢዎች ከፍተኛ ጉዳት የተመዘገበት ውጊያ ነው እየተደረገ የሚገኘው የነት ጃልመሮ ወታደሮችም ዘመቻ ጃልሾዴም ላይ ነን ሲሉ ነው የሰማናቸው ብለዋን የአካባቢ የኢትዮኒስ የመረጃ ምንጮች የኦሮሞ ነጻነት ጦር በበኩሉ በትላንትናው ዕለት በምዕራብ ሸዋ ግንደበረት አካባቢ በተደረገ ከባድ ውጊያ ከ134 በላይ የአገዛዙ ጦር አባላትን ገድያለው፣ ዘጠና አምስት ቆስለዋን፣ ስልሳ ወታደሮች ደግሞ ማርከናል ሲል አስታውቋል። የኦሮሞ ነጻነት ጦር አረሱት ካለው ሰብዓዊ ጉዳት በተጨማሪ ከፍተኛ ቁጥር ያለው መሳሪያ ከአገዛዙ ጦር መማረኩንም ገልጿል። ጦሩ የተማረኩ የአገዛዙ ወታደሮችና የጦር መሳሪያዎችን በቪዲዮ አሳይቷል። በውጊያው ከፍተኛ ጉዳት የደረሰበት የአገዛዙ ጦር አዛዦችም በተለይም የቀጣናው አዛዥ ሌተና ጄኔራል ዘውዱ በላይ እና በስሩ ያሉ አዛዦች ከፍተኛ ድንጋጤ ውስጥ ገብተው እርስ በራሳቸው እየተወነጃጀሉ ነው ሲል የኦሮሞ ነጻነት ጦር አስታውቋል። በትላንትና ዕለትና ከዚያ በፊት በተከፈተው በዚህ ውጊያ ዛሬም ቀጥሏል የተባለው ህወሓት ከሌትራል ጀነራል ታደሰ ወረደ ጋር በጋራ የጊዜ አሰራር ስራዎች እንደሚሰራ አስታውቋል። አዲሱ ፕሬዚዳንት ሌትራል ጀነራል ታደሰ ወረደ ነባሩን ያቶ ጌታቸው ረዳ ካቢኔን ለመጀመሪያ ጊዜ የሰበሰቡ ሲሆን አብይ አህመድ ደግሞ አቶ ጌታቸው ረዳን አማካሪ ሚኒስትር አድርጎ ሹሟል። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደአ በአቶ ጌታቸው ሹመት ትክክለኛ ሹመት ነው ሲሉ ጽፈዋል። በሀገሪቱ ህግ ላይ በግልጽ ያልተጠቀሰ ስልጣን ነው የተባለውና ከዚህ በፊት ለማን ተሰጥቶ እንደማይታወቅም የተባለው ሹመት ዛሬ ለአቶ ጌታቸው ረዳ የብልጽግናው ጠቅላይ ሚኒስትር ሰጥተዋል። ሹመቱ በየትኛውም የአገሪቱ አዋጆችና ህጎች ውስጥ የሌለ ሲሆን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሚል ሲሆን ከአቶ ጌታቸው ረዳ በፊት በዚህ ማድረግ የተሰየመ ሰውም አልተገኘም። አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው እንደሾሙ ዛሬ አገዛዙ ልሳን ሚዲያዎች በይፋ ተናግረዋል። በተጨማሪም የጠቅላይ ሚኒስትር ጽፈት ቤት በኩል የሰራጨው መረጃ እንደሚያሳየው በቅርቡ ከጊዜው ያስተራሩ ፕሬዚዳንትነት ኃላፊነት የተነሱ አቶ ጌታቸው ረዳ ከዛሬ ሚያዝያ 3 2017 ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ እንደተሾሙ ያስታውቃል። በሌላ በኩል አቶ ጌታቸው ረዳን በምትካት በአብይ አህመድ የትግራይ ጊዜ አስተራር ፕሬዚዳንት ሆኖ የተሾሙት ሌተራል ጀራል ታደሰ ወረደ የአቶ ጌታቸው ረዳ ካቢኔ ሰብስበዋል። ሌተራል ጀራል ታደሰ ወረደ በቅርቡ ሕዝባዊ ኮንፈረንስ ማካሄድ በትግራይ ላሉ ችግሮች መፍትሄ ለማበጀት ተሰራለውም ብለዋል። ሌተራል ጀራል ታደሰ ወረደ የመጀመሪያውን የካቢኔ ስብሰባቸውን ትላንት ያደርጉ ሲሆን ሁሉም በትግራይ ያሉ የፖለቲካ ኃይሎችና የማህበረሰብ ክፍሎች በትግራይ ጥቅሞች ላይ የሚሰሩበት አሰራር ዘረጋለሁ ብለዋል። ፕሬዚዳንቱ የትግራይ ሰላምና ደህንነትን ለማረጋገጥ የፕሪቶሪያ የሰላም ስምምነትን በሙሉነት ለመተግበር እንዲሁም ኢኮኖሚን የማነቃቃት አሰራራቸው ትኩረት የሚያደርግባቸው ጉዳዮች መሆናቸውን ማስተዋወቃቸውም የፕሬዝዳንቱ ጽፈት ቤት መረጃ ያመለክተ። በጊዜ ያሰራሩ አመራር ላይ አንዳንድ ማስተካከያዎች እንደሚኖሩ በመጠቆም በአጭር ጊዜ ውስጥ ይተገብራል ማለታቸውን ጽፈት ቤታቸው ወቁል ብሏል። ፕሬዝዳንቱ ለካቢናቸው ያለን ጊዜ በጣም አጭር ነው ሲሉም በመግለጽ እያንዳንዱ መስሪያ ቤት የቀጣዮቹን ሶስት ወራት እቅድ በመከለስ በሚቀጥሉት 12 ወራት ውስጥ የሚከናወኑ ተግባራትን በግልጽ እንደሚያስቀምጥ ማሳሰባቸውን መረጃዎች አመልክተዋል። የሁሉም ስራዎች መካከል የፕሪቶሪያውን ስምምነት ሙሉ ለሙሉ ማስፈጸም ሊሆን ይገባል ሲሉም መግለጻቸው ነው ጽፈት ቤታቸው ያስታወቀው። ሌተናንት ጀነራል ታደሰ ወረደ በእጩነት ያቀርበው ህወሓት ከፕሬዚዳንት ለውጥ በኋላ በወጣው አዲስ መግለጫ አብረን እንሰራለን ብሏል። ከትግራይ ጊዜያዊ አስተዳደር ጋር ውዝግብ ላይ የቆየው በዶክተር ደብረፅዮን ገብረ ሚካኤል የመራው ህወሓት በአዲሱ ፕሬዚዳንት ከሚመራው አስተዳደር ጋር በጋራ እንሰራለን ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳን ጊዜያዊ አስተዳደር ተልዕኮዎቹን እየፈጸመ አልነበረም። ይልቁንም በትግራይ ላይ ጉዳት አርሷል ማለት መክሳቸውን የሚያስረዳ ጽሁፍ የህወሓት ይፋዊ የፌስቡክ ገጽ ላይ ሰፍሯል። በጊዜ አሰራሩ ላይ ለውጦች እንዲደረጉ ህወሓት ጥረት ሲያደርግ መቆየቱንና አሁን ላይ አሰራሩ የሚስተካከልበት ዕድል መፈጠሩን ህወሓት ገልጿል። ጄኔራል ታደሰ ወረደ የሚመራው የጊዜ አሰራር ስራዎች እንዲሳኩም ህወሓት ድጋፍ እንደሚያደርግለትም ጭምር ቃል ገብቷል። ሹመቱን በተመለከተ የቀድሞ ሰላም ሚኒስትር ዴታም አቶ ታዬ ደንደአ ከለውጡ በኋላ ያየነው ትክክለኛ ሹመት ነው ሲሉ ጽፈዋል። አቶ ታዬ ሹመት ያዳ ብር ብለናል ብለው በጀመሩት ጽሁፋቸው፣ በፌስቡክ ገጻቸው ላይ በግልጽ ባሰፈሩት አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር በመሆናቸው መሾማቸው ተደስተናል ለውጥ ካልነው የቁማር ጨዋታ ወደ ትክክለኛው ሹመት ይመስለኛል ይላሉ። ከልምዳቸውና ከትምህርታቸው አኳያ ለቦታው ትክክል የሚመጥኑ መሆናቸው ይታመናል ይላሉ አቶ ታዬ ደንደአ። ቀድመውም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለ ለውጡ ብዙ እውነቶችን ነግረውናል። አሁንም በርካታ ቁም ነገሮችን እንደሚመክሩን ይጠበቃል። ነገር ግን ትላንትም ሆነ ዛሬ የአገራችን መሰረታዊ ችግር አማካሪውና ምክሩ ሳይሆን ተመካሪው ይመለከታል። ሰለሞናዊ ዓፄ ኃይለስላሴ ሳይቀር ከነ ከተማ ይፍሩ ተመክረዋል፤ ስላልሰሙ ቀጥሎ የሆነው ይታወቃል። ለማንኛውም ሹመቱ ያዳብር ስንል ተመኝተናል ማለት አቶ ታየ ደንደአ ሽሙጣቸውን አስፍረዋል። አቶ ጌታቸው ረዳ ትላንት ከቢሲ ጋር በነበራቸው ቆይታ እቅድ የዕለት ትግራይ ህዝብ ተዋጽኦ ማድረግ ነው ብለው ተናግረው ነበር። አንዴ የዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመረን ብዙ መሰራት ያለባቸው ጉዳዮች አሉ ያሉት አቶ ጌታቸው እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉም ተናግረዋል። የትኛውም ቦታ ላይ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ ሳትፋለ ያሉት አቶ ጌታቸው ረዳ ዛሬ የአብይ አህመድ አማካሪ ሆነው የተሾሙ ሲሆን አማካሪነታቸውን በተመለከተ ይቀበሉ አይቀበሉ፣ ግን እሳቸው እስካሁን አላስታወቁም። በማህበራዊ ሚዲያ የሚሰራጩ ግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ነው ተባለ። በፍትሐዊ ማህበረሰብ ተኮር ሰው ሰራሽ አስተውሎት ልማት ላይ ትኩረቱን አድርጎ የሚሰራው ዲስትሪቢዩትድ አርቲፊሻል ኢንቴሊጀንስ ሪሰርች ኢንስቲትዩት የማህበራዊ ሚዲያ መድረኮች በኢትዮጵያና ኤርትራ መካከል ዳግም ጦርነት እንዲንቀሰቀስ የሚያነሳሱ ይዘቶችን እያሰራጩ ይገኛሉ ሲል አስጠንቋል። ተቋሙ የትግራይ ጦርነት ያስከተለውን ውድመት ዳግም እንዳይከሰት ለመከላከል ዓለም አቀፍ ማህበረሰብና ቀጠናዊ ባለርሻ አካላት በፍጥነት እርምጃ ይውሰዱ የሚላል የዲስትሪቢዩትድ አርቲፊሻል ኢንቴሊጀንስ ሪሰርች ኢንስቲትዩት የማህበራዊ ጉዳይ ጉዳት ቡድን በመግለጫው ዓለም አቀፍ ማህበረሰብ ሊመጣ ያለውን ጦርነት በአስቸኳይ እንዲያስቆምና ለሁለት ዓመታት የተካሄደውን የትግራይ ጦርነት የተቋጨው የፕሪቶሪያ ሰላም ስምምነት እንዲያስከብር ጠይቋል። ተቋሙ አክሎም እንደ አፍሪካ ህብረት ያሉ ቀጠናዊ ባለርሻ አካላትና እንደ ተባበሩት መንግስት ድርጅት ያሉ ዓለም አቀፍ ተቋማት ወቅታዊ ውጥረት የማርገብና ቀጠናዊ ጦርነትን የመከላከል መከላከል ኃላፊነት አለባቸው ሲል ገልጸዋል። በተጨማሪም የማኅበራዊ ሚዲያ ኩባንያዎች በመተግባሪዎቻቸው ላይ ያልተገደበውንና እየተስፋፋ የሚገኘውን የእውከት ንግግር እንዲሁም ግጭት ቀስቃሽ ይዘቶቻቸውን ለመግታት ጫና ያደርጉ ሲል ጠይቋል። ተቋሙ ማስጠንቀቂያውን የሰጠው በሁለቱ ሀገራት መካከል የተፈጠረውን ዲፕሎማሲያዊ ውጥረት እየተባባሰ ባለበት ወቅት ነው። ቀደም ሲል የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ ኤርትራ በህወሓት አመራሮች መካከል ያሉትን ክፍፍሎች ለመጠቀም እየሞከረች ነው ሲሉም መክሰሳቸው ይታወሳል። በተመሳሳይ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት የነበሩት ሌተናል ጄኔራል ጻድቃን ገብረተንሳይ በኢትዮጵያና በኤርትራ መካከል የሚደረግ የጦርነት ዝግጅቶች የመጨረሻ ደረጃ ላይ በመድረሳቸው ጦርነቱ አይቀር ይመስላል ሲሉ መናገራቸው አይዘነጋም። እንደ አውሮፓውያን አቆጣ በ2020 በአርቲፊሻል ኢንቴልጀንስ ምርምር ውስጥ ስላለው አድሎ ስጋታቸውን ከገለጹ በኋላ ከኃላፊነታቸው በተነሱት የቀድሞ የጎግል የስነ ምግባር ኤአይ ቡድን ተባባሪ መሪ ዶክተር ትምኒት ገብሮ የሚመራው ተቋሙም ባለፉት ሶስት ዓመታት በትግራይ ጦርነት ወቅት የማህበራዊ ሚዲያ መድረኮች ተሳትፎ በመመርመርና በማስረጃ ማጠናከር፣ እንዲሁም የዘር ማጥፋት ንግግርን በበቂ ሁኔታ ለመግታት ካለመቻል በስተጀርባ ያሉ ስርዓቶች ለመረዳት የጥላቻ ንግግር ለመለካት ያስችል ዘንድ የኮምፒውተር መሳሪያዎችን በመጠቀምና ሞደሬቶችን በመጠቀም ማሳለፉን ገልጿል። እንደ ተቋም ገለጻ እነዚህ መድረኮች በጎርጎሮሳውያን 2016 በሮንጋ ላይ የዘር ማጥፋት ወንጀል ያነሳሳው ሁከት ካስተዋውቅ በኋላም የተሻለም ለመስራት ቃል ገብቷል ይላል ተቋሙ። የትግራይ ጦርነት በተካሄደበት ወቅትም ትችት ሲያቀርብበት በኢትዮጵያ የሚገኙ ሰዎችን ለመጠበቅ የረጅም ጊዜ ስራ እየሰራው ነው ብሎ የተናገረውን የፌስቡክ ኩባንያን ጠቅሰዋል። ፌስቡክ የኒበል እንጂ አስከፊውን የትግራይ ጦርነት ሲጀመር ሲሰራጩ የነበሩ ተመሳሳይ አይነት ግጭት ቀስቃሽ ይዘቶች አሁንም በማህበራዊ ሚዲያ መድረኮች ላይ በከፍተኛ ሁኔታ እየታዩ መሆናቸውን የምርምር ተቋም በመግለጫው አመላክቷል። እነዚህ ሂደቶች በኢትዮጵያና በኤርትራ መካከል ጦርነትን እያባባሱ ይገኛሉ ሲልም አስጠንቅቋል። ፍልስጤም በሰኔ ወር ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን በደስታ አቀብለዋለሁ ብላለች። የውጭ ጉዳይ ሚኒስትር መግለጫ የፈረንሳይ እቅድ የሁለት መንግስታት መፍትሄ ለማስጠበቅና ሰላምን ለማስፈን ትክክለኛ እርምጃ ነው ሲል ገልጾታል። የሐማስ ከፍተኛ ባለስልጣን ማሐሙድ ማርዳዊ ውሳኔው እንደሚቀበሉት ተናግረዋል። ፈረንሳይ በፖለቲካዊ ተጽዕኖ ፈጣሪ ሀገርና የጸጥታው ምክር ቤት አባል እንደመሆኑ መጠን ወደ ፍታዊ መፍትሄዎች እንድንሄድ ተጽዕኖ ማሳደር፣ ወረራው እንዲቆምን ግፊት በማድረግ የፍልስጤም ህዝቦች ምኞት እውን ማድረግ ትችላለችም ብለዋል። ይህን ተግባራዊ ማድረግ ከተቻለ በህዝባችን ህጋዊ ብሔራዊ መብቶች ዙሪያ ባለው አለም አቀፍ አቋም ላይ አዎንታዊ ለውጥ የሚያመጣ ወሳኝ እርምጃ ነው ብለን እንድንቆጥረዋለን ብለዋል። በአንጻሩ እስራኤል ለፍልስጤም መንግስት ሊሰጥ የሚችለው ማንኛውም እውቅና ነቅፋለች የውጭ ጉዳይ ሚኒስትሯ ጌዲዮን ሳር በኤክስ ገጻቸውም ልቦወለድ ለሆነ የፊልስጤን መንግስት በማንኛውም ሀገር የሚሰጥ የአንድ ወገን እውቅና ማለት ሁላችንም እንደምናውቀው ለሽብር ሽልማትና ለሐማስ ማበረታቻ ይሆናል ብለዋል። እነዚህ አይነት ድርጊቶች በክልላችን ሰላምን፣ ደህንነትና መረጋጋትን የሚያመጡ ሳይሆን በተቃራኒው እነርሱን የበለጠ የሚያርቁ ናቸው ብለዋል። የፈረንሳይ ፕሬዚዳንት ኢማኑል ማክሮን ፓሪስ ለፊልስጤን መንግስት እውቅና ለመስጠት እቅድ ማውጣቷና ይህንም እስከ ሴኒዮር ድረስ ለማድረግ ማቀዷን በይፋ አስታውቀዋል። የአሜሪካና የቻይና የኢኮኖሚ ጦርነት ለዓለም ኢኮኖሚ ስጋት እንደቅኗል ተብሏል። ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ መጣሏን ቀጥላለች። ቻይና ከዚህ በፊት ከአሜሪካ የሚገቡ ምርቶች ላይ የ84 ፐርሰንት ታሪፍ ጥላ የነበረ ሲሆን ዛሬ ላይ ደግሞ ሌላ ታሪፍ ይፋ ተደርጓል። የቻይናው የፋይናንስ ሚኒስቴር ከአሜሪካ የሚገቡ እቃዎች ላይ የተጣለው ታሪፍ ከ84 ፐርሰንት ወደ 125 ፐርሰንት ከፍ ተደርጓል ብሏል። የትራምፕ አስተራር በቻይና ላይ የጣለውን አጠቃላይ ታሪፍ 145 ፐርሰንት መሆኑን የገለጸ ሲሆን፣ የአገሪቱ የንግድ ጦርነት ውስጥ መግባት ትልቅ ስጋት እየፈጠረ ይገኛል። የቻይና የፋይናንስ ሚኒስቴር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በአለም የኢኮኖሚ ታሪፍ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስትሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔዎችን እያሳለፈች ነው ሲል ወንጅሏል። ሚኒስትሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ እቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና ንግድ ሚኒስቴር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በኩል ተቀምጣ ለመደራደር ዝግጁ መሆኗን ገልጸዋል። የቻይናው ፕሬዚዳንት ዢ የታሪፍ ጦርነት ማንንም አሸናፊ አያደርግም ያሉ ሲሆን ከአለም በተቃራኒ መጓዝ ራስን ከአለም ማግለል ነው ሲሉም ተናግረዋል። ፕሬዚዳንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅት የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲያቆም ጠይቀዋል። አሜሪካ የምትልካቸው እቃዎች የሀገሪቱን ጥቅል ምርት 3 ፐርሰንት እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ እቃዎች ጋር በተያያዘ ህይወታቸውን እንደሚመሩም ተገልጿል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ እቃዎችን አጠቃላይ 145 ፐርሰንት ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍ ከነገ ጀምሮ ወደ ስራ እንደሚገባም ተዘግቧል። የተወዳችና የተከበራቸው የቲዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።